ማድረግ አልፈቀደሽ? ምን ለማለት የሞከርክ ነው? ለምን ደግሞ አትውጭ? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነ? ሄደሽ የጤክሻት? እነዛ ዳይመንድ ና ኪንጎ የሚባሉ ልጆች ናቸው። ከእነሱ ጋር ደግሞ በምን ተገናኘሽ? ቀልተሽ ባልሆነ ፊትሽ። እንደ እንግዳ ሆና የተከሰተችው የባርጎት ፍቅረኛ ቤቱን በአንድ እግሯ እያቆመችውና እያመሰችው ትገኛለች። ቤቱን በበላይነት የምትመራው እና የምታስተዳድረው እሷ እንደሆነችም ትናገራለች። በተለይ ካሉት ቤተሰቦች ውስጥ ደግሞ ከለምለም ጋር አይንናፈር ሆነዋል። በእርግጥ የለምለምን ጥፊም ቀምሳለች። እሷም ኤላ ላይ አይኗን አሳርፋለች። ኤላ የድሮ ጓደኛዋ እንደሆነና ከእሱ ጋርም መገናኘት እንደምትፈልግ የምትናገረው ቤዛ በአካል አግኝታው ዘላ ተጠምጥማበታለች። ይህንን በመመልከቷ የተናደደችው ለምለምም በጥፊ ደርግማታለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በጥፋ አለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 43 ካየናቸው ውስጥ ቀንጨብ አድርጌ ማካፍላችሁ ይሆናል። ቤዛ ስርዓትም ሆነ ስነ ምግባር አልፈጠረባትም። አይደለም የባርኮት ፍቅረኛ ልትመስል መስል ይቅርና ገና ከመግባቷ እንደ አንድ ወንጀለኛ መርማሪ፣ እንደ ፖሊስ ሻንጣዋን ተቀብለዋት ወደ ውስጥ እንዲያስገቧት በማፋጠጥ ላይ ናት። ግራ የተጋቡት ቤተሰቦችም ለምንና እንዴት እንደመጣች እየጠየቋት ነበረ። ባርኮት ወደዚህ እንድትመጣ እንዳደረጋትና እሱም መጥቶ ህይወታቸውን እዚህ ማስቀጠል እንደሚችሉም ትነግራቸዋለች። ካደይ ጭቅጭቅ ወደ ቤዛ እየተሸጋገረችው ፍቅርም ቤቴ የማንም ኮተታ መሰብሰቢያ አይሆንም፣ እኔ እዚህ እንድትኖሪ አልፈቅድልሽም እያለቻት ነው። ዴቭም ግዴታ ወንድሟ ከላካት የእሱን ፍቃድ ማክበር ግዴታ ነውና እንዲቀበሏት ቤተሰቡን እያሳመነ ነው። የዴቭን ንግግር ተግባራዊ ያደረገችው ለምለምም መኝታ ክፍል እየመራች ትወስዳታለች። ቤዛም ስለ ቤተሰቧ አኳንና አኗኗር ባርኮት ስለ ነገራት ሁሉንም ነገር ጠንቅቃ ታውቃለች። እንዴት እዚህ መኖር ቻልሽ? ከሌላ ጋር እንደምትኖሪ ነበር የማውቀው፣ አለቻት። ለምለምም ከእሱ ጋር እንደምትኖርና ለጥየቃ ወደ አደይ ቤት እንደመጣች ትነግራታለች። ይህን ጊዜ ኤላ ደናንዌ ነገ ጧት ትወስጂኛለሽ በማለትም ጥያቄዋን ታስከትላለች። ስለዚህ ጉዳይ እናስብበታለን አለች ለምለም። ለመሆኑ ግን ምን ሆነሽ ነው የከሳሹ? በነገራችን ላይ የደረሰብሽን ሁሉ ባርኮት ነግሮኛል በጣም ያሳዝናል አለቻት አንቺስ ባርኮትን ትተሽ እንዴት መጣሽ አለቻት ስለዚህ ጉዳይ አይመለከትሽም ለማንኛውም ግን ችግር ለመፍጠር እንደመጣሽ ይገባኛል አለች ለምለም ቤዛም ሰራተኛ መሆንሽን አትርሺ ይልቁንስ አሁን ክፍሌን ለቀሺ በማለት በነገር ትጠምዳታለች የዚህን ጊዜ ለምለም ዘላ ታንቃታለች ራሷን ስትቆለል የቆየችው ቤዛም ወይኔ ቤዛ እንደዚህ ተናቆ ማለት ነው፣ እያለች ከራሷ ጋራ በንዴት እየተነጋገረች ነበረ። የኤላ አባት ወደ ውጭ ሀገር ሄዶ አባቱ ያጩለትን ሚስት እንዲያገባ እያስገደዱት ቢሆንም በእናቱ በኩል ግን ፈቃድ አግኝቷል። እናቴ ብታያትኮ እንዴት እንደምትወጃት እያለ ስለሚወዳት ፍቅሩም እየገለጸ ነበር። በፍቅሩ የተለከፈችውና አይታ የማታምነው ሊዱም ወደ መኝታ ክፍሉ ገብታበታለች። እባክሽን ከህይወቴ ውጪ ምን ብዬ ብነግርሽ ግን ይገባሽ ይሆን? ለምለም እዚህ መሆንሽን አልወደደችውም። ሊዱም በአንተ ለመወደድ የቅድስ ሰራተኛ መሆን አለብኝ ወይ? ወይስ ማንነቴን ብቀይር ትወደኛለህ በማለት ጥያቄዋን ማስከትላ ነበረ። ኤላም ለምለምን እንደሚወዳትና ከእሷ ውጭ የማንም መሆን እንደማይችል ቢገልጽላትም እሷ ግን ልትቀበለው አልቻለችም። በመጨረሻም ወንድሜን ወደዋለች፣ ከእሱ ጋራ እየተለጣጠፈች ነው እያለች ለማጣላት ሰበብ እየፈለገች ነበር። ኤላ ግን የሊዲያ ፈጠራ መሆኑን ተረድቶ ስለነበረ ምን ብቴ አልቀበለሽም ብሏታል። ብዙ ነገር ፈጥራ ያልተቀበላት ኤላ አሁን መፈተን ፈልጋለች። የታመመች በመምሰልም ወድቃ ስትዘናፈልበት ነበር። የዚህን ጊዜ ኤላ በመደናገጥ ሊያነሳት እየተንገዳገደ ሳለ፣ እሷ ግን ሳቋ ቀድሟታል። እንዴት እንደዛ አይነት ስራ ትሰሪያለች በማለትም ጮኸባታል። በድርጊቷ የተናደደው ኤላም ቤቱን ለቃ እንድትወጣለት ያስገድዳታል። ታዲያ ከኤላ ተነስታ ወደ ቤት በምትመለስበት ሰዓት ዳይመንድና ንጉስ መንገድ ላይ ስልኳን ነጥቀዋታል። እንግዲህ አሁን የተከሰተችው ቤዛም የነባርኮትን ቤት በአንድ እግሩ እያቆመችው ነው። አለቃችሁ እኔ ነኝ፣ የማዛችሁን መስራት ግዴታ ነው። ብቻ ከዚህ በኋላ ህይወታችን ከባርኮት ጋር የምናስቀጥለው እዚህ ነው እያለች ቢሆንም ከፍቅር ጋር ከፍተኛ የሆነ እሰጥ አገባ ውስጥ ገብተዋል። አንቺን ሲያገባ ቆሜ ማየት አልፈልግም፣ ወንድሜ ግን በጤናው አይመስለኝም እንዴት ከሄድሽ በኋላ ልትጎጁን የመጣሽው እንጂ እውነትም ትክክለኛ ፍቅር ይዞሽ አይደለም እያለች ነው። የቤዛ መጣጥና አኳኋኗ ዴብንም አስገርሞታል። እንዴት ባርኮት ግን ምርጫው ልትሆኝ ቻልሽ? ምን አይነት ባህሪ ነው ያለሽ? ስነ ስርዓት ብሎ አልፈጠረብሽም። ምሳ ብቻ ግን ያየሁትና የታዘብኩትን ነው። ብቻ በዚህ አኳኋን የሚዘለቅ አይደለም እያለ የቤዛን መጥፎነት ሊደብቃት አልወደደም። ለጊዜው የቤዛ እቅድ ምንና እንዴት እንደመጣች ባይታወቅም ዛሬ ግን ኤላ የቀድሞ ጓደኛዋና አብሮ አድጓ ስለሆነ እንደሚናፍቃትና ሄዳም ሰላም ማለት እንደምትፈልግ እየተናገረች ትገኛለች። ወደ ኤላ ቤት አደይ እንድትወስዳት ብትጠይቃትም ፍቅር ግን ፍቃደኛ አልሆነችላትም ነበረ። አደይም በታዘሰችው መሰረት ፍቅር እንዳልፈቀደችላትና ወደ ኤላ ቤት እንደማትወስዳት ትነግራታለች። የዚህን ጊዜ እሷን ማናስፈቅጃለሽ አለቃሽን እያለው አለቻት። ዴቭን በበኩሉ ከኤላ ቤት የመሄድ ግዴታ የለባትም፣ ሲቀጥል ደግሞ ያንቺ ሰራተኛ አይደለችም ማለት። ቤዛም የቤቱ ፈላጅ ቆራጭ እሷ እንደሆነችና ምንም ብታደርጋት ዴቭ እንደማይመለከተው ትመልስለታለች። በልቡ ውስጥ ያለችው አደይም ማንም እንዲናገራትና ምንም ነገር እንዲደርስባት እንደማይፈልግ ጮሆ ይናገራታል። ይዚህን ጊዜ በጣም ወራዳ ሰውነህ እንዴት ሰራተኛ ታፈቅራለህ ካልጠፋ ሰው እያለች ራሷን እየቆለለች እና አደይንም ዝቅ ዝቅ እያደረገች ስትናገር ነበር። አደይ ቢዛ የተናገረችውን ሁሉ አዳምጣታለች። ዴብን በበኩሉ አደይ እኔ እንደመወዳት ሲነግርሽ አንድ ነገር ረስቷል እያለ ባርኮት አደይን ይወዳት እንደነበረ ሊናገር ሲል አደይ ተከስታለ። የኤላ አፍቃሪዎችም ሶስት ሴቶች ሆነው ተከስተው ግራ እያጋቡት ይገኛሉ። ምንም እንኳን በኤላ ልብ ለምለም የተለየ ቦታ ቢኖራትም እነዚህም ደግሞ ኤላዬ፣ ከኤላ እንሄድ፣ ኤላ ኤላን አፈቀን እያሉ ለምለምንም እረፍት ነስተዋታል። ከሊዱ ጋር የነበረው ጭቅጭቅ አሁን ደግሞ ቤዛ ተጨምራለች። ብቻ የሴቶቹ ተቀናቃኝነት እየረበሻት እንደሆነም ለኤላ ልትደብቀው አልወደደችም። አንተን ብዙ ሴት ስለሚወድህ በጣም እቀናባለው እያለችውና ኤላም ብታጣው እንደምትጎዳ እየገለጸችለት ቢሆንም የሁለታቸው ፍቅር ግን ፈተና ገጥሞታል። በዚህ በኩል የሁለቱ ሴቶች ፍጥጫ፣ በሌላኛው አባትየው ከዛ ሀገር ሚስት እንዳዘጋጁለትና ማግባት እንዳለበት እየነገሩት ያለው የስልክ ጥሪ። በዚህ መካከል ኤላ ምን ማድረግ እንዳለበት ግራ ተጋብቷል። ስልኳ አለነ ዳይመንድ ያቀበለችው ሊዱም ሌላ ስልክ እንዲገዛላት በዴብ አማካኝነት መልእክቱ ለአባቷ እንዲደርስ እየጠየቀችው ቢሆንም ዴቭ ግን ለዚህ ነገር አንቺ ትቀርቢያለሽ፣ ራስሽ መናገር ትችያለሽ በማለት ጥያቄዋን ውድቅ አድርጎባታል። ታዲያ ወንድሜ አንተም እንኳ አትረዳኝም እያለች እየተበሳጨችበት ነበር። ዋጋቸውን እሰጣቸዋለሁና እበቀላቸዋለሁ እያለች የምትዝተው ፍቅርም አሁን ላይ በዋጋ እየተደራደረች ነበረ። ከዚህ በፊት ከደመቀ ጋር ብትደራደርም የምስኪኗ አደይ ደሞዝ ስለሆነ ብዙ ዋጋ አስከፍሏታል። አሁን ግን ራቅ ያለ ሰው አነጋግራለች። ይህ ሰው ቤታቸው ውስጥ ምን ችግር ፈጥር ይሆን? አብረን የምና ይሆናል ብቻ ከዚህ ሰው ጋራ አሁን ማድረግ አለብህ መምጣት አለብህ እያለች ተከታትራለች። ኤላን ካላየው የምትለው ቤዛም አደይን ወደ ቤት እንድታደርሳት ፈቃደኛ ሆና ነበር። ታዲያ ኤላ ግን ወዲያውኑ ወደ ቤት መጥቷል። እሷም ኤላ በማለት ዘላ ተጠምጠማበታለች። ይህ ሁኔታዋ ያናደዳት ለምለምም በጥፊ አጠናግራ ጥላታለች። እንግዲህ በመጨረሻም በጥፊ የተመታ ፊቷን እየጠራረገች ና እርስ በርሳቸው እየተያዩ ነበረ። የለምለም ጥፊ ሁላቸውንም አስደንግጧቸዋል። ፍቅር በገንዘብ የተደራደረችውና ወደ ቤት እንዲመጣ የጋበዘችው ሰው መንገድ ላይ ነው። ስልክ እየደወለላት እንደነበረና ለምንድ ነው ስልክ የማታነሽው በማለትም እያናገራት ነበረ። የቤታቸው አቅጣጫ እንደጠፋበት እንደጠፋበትና መንገዱንም በትክክል እንድትመራው እየነገራት ሳለ የዛሬው ሰራተኛ አደይ በዚህ ተጠናቋል። ለመሆኑ ግን ፍቅር ምን አስባ ነበረ? አደይ ወደ ኤላ ቤት ቤዛን እንድታደርሳት ሀሳቧን የቀየረችው ልጁን እንዲመጣና መንገድ ላይ እንዲገጣጠሙ የፈለገችበት ምክንያትስ ምን ሊሆን ይችላል? አደይን ድጋሚ ጎዳት ይሆን? በደመቅ አማካኝነት ያልተሳካላት ጥረቷስ ዛሬ በሌላኛው ሰው ይሳካላት ይሆን? ፍቅር ግን ምን አስባ ይሆን? የነባርኮት ቤትም ከሊዱና ከፍቅር ባለፈ ቤዛን ጥሎለት አሁን ላይ የበለጠ እየታመሰና በጭቅጭቅ እየተሞላ እንዲሆን አድርጎታል። ለምን ይሆን ባርኮት ወደዚህ ቤት እንድትመጣ ያደረገው ቤዛን? ቤዛስ ምን ተንኮል ቢኖራት ይሆን? ከመምጣቷ ኤላን ካላገኘው ኤላ እያለች ለምለምንም እያበሸቀቻትና በህይወታቸው መካከል ሌላ ፈተና ሆና እየተከሰተችው እንግዲህ ክፍል አርባ ሶስት ይህን ይመስላል። በሚቀጥለው ጊዜ እስከምንገናኝ ድረስ